አባ ጴንጠሌዎስ ዘጾማት ጴንጠሌዎስ ማለት በግሪክ ቋንቋ ልብስ ማለት ሲሆን ሀገሩ ሮም ነው። በሕፃንነቱ ወደ ገዳም ገብቶ ትምህርትን ተምሯል። የሁለት ባሕሪ እምነትን አንቀበልም ብለው በሃይማኖት ወደምትመስላቸው ሀገረ እግዚአብሔር ኢትዮጵያ በ480 ዓመተ ምህረት ገደማ በዳግማዊ አልሐምዳ ንጉሥ አክሱም ዘመን ከመጡ ስምንቱ ቅዱሳን አንዱ ነው። በኢትዮጵያ ለ12 ዘመን አብረው ከቆዩ በኋላ በየራሳቸው ተበታት ነው ገዳም መስርተዋል። ከአክሱም ከተማ በስተ ሰሜን 3 ኪሎ ሜትር ርቀት ወጣ ብሎ በሚገኝ በደብረ ጾማት ይኖሩ የነበሩ ጣዖት አምላኪ ሕዝብ አስተምሮ ካጠመቀ በኋላ በቦታው የነበረውን ቤተ ጣዖት ባርኮ ወደ ቤተ ክርስቲያን በመለወጥ በስሙ የሚጠራውን አባ ጴንጠሌዎስ ደብረ ጾማት መሰረተ። እርዝመቱ አምስት ክንድ አግድመቱ ሁለት ክንድ ስፋቱ ሶስት ክንድ የሚሆን ባዕት ከጥቂት ቀዳዳ በስተቀር በር የሌለው ዋሻ ውስጥ ተቀመጠ። ዛሬ ደብረ ጾማት ይባላል። ደብረ ጾማት ማለት እጅግ በጣም አስጨነ አስደናቂና አስቸጋሪ የሆነ ዋሻ ጉድጓድ ማለት ነው። እንዲሁም ቀን ቀን ወንጌል ሲሰብክና ሲያስተምር ውሎ ሌሊት ሌሊት ደግሞ ለመጸለይ ባዘጋጀው ጉድጓድ ውስጥ እየቆመ አርባ ዓመት ያክል ጸሎት አድርሷል ያለመብልና ያለመጠጥ ቆዳው ከአጥንቱ እስኪጣበቅ ድረስ 45 ዓመት በለቅሶና በአዘን ተቀምጧል። ንጉሥ ካሌብ ፍናንን ለመውጋት ወደ ሀገረ ናግራን ወደ ዛሬዋ የመን በዘመተ ጊዜ ይህ ቅዱስ ጠይቆ በረከት ተቀብሎ ሄዷል። ድል አድርጎም ሲመለስ በእጁ መንኩሶ መንግሥቱን ለቆ ገዳም ገብቷል። ይህ አባት ጰንጠሊዮን ሕሙማንን በመፈወስ የታወሩትን በማብራት የሞተ በማስነሳት አስደናቂ ተአምራትን እያደረገ ኖሯል። ከዕለታት አንድ ቀን በማታ ጊዜ እንጨት ተክሎ ጠዋት ታላቅ ዛፍ ሆኖ ለደቀ መዛሙርቱ ፈልጦ አንድዶ ለማጠን ታድርሶላቸዋል። ከአጼ ካሌብ ጋር 1500 ሰዎችን አመንኩሰዋል። ጌታችን ወደ እርሱ መጥቶ ስሙን ለሚጠራ ገድሉን ለሚጽፍ መታሰቢያውን ለሚያደርግ ቃል ኪዳን ሰጠውና ከዚህ ደካማ ዓለም እረፍ አለው። ወዲያው አጥንቶቹ ተነቃክተው በሰላም አርፏል። የእረፍቱ መታሰቢያ ጥቅምት ስድስት ቀን ነው። ወስብሐት ለእግዚአብሔር።